ሰላም ጤና ይስጥልኝ። ውድ ተመልካቾቻችን፣ የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። የእኛዋ ኢትዮጵያውያ ሎዛ ቡድኗ ሁለት ለዜሮ እየተመራ ባስቆጠረቻቸው ሁለት ድንቅ ጎሎች፣ ቡድኗ በአጠቃላይ ውጤት ሶስት ለሁለት አሸንፎ ወጥቷል። የሦስተኛ ጎሏ የተቆጠረው ማሸነፊያው ጎል የተቆጠረው ዘጠና አራተኛው ደቂቃ ከአስራ ዘጠኝ ሰከንድ ላይ ነው። ሎዛ ኢትዮጵያውያንን እኛን አኩርታናለች። ሎዛን ቃለ ምልልስ አድርጌ ዝግጅት አቅርቤላችሁ የላችሁ ነበር እንደምታስታውሱት ዳላስ ላይ ጨዋታ ነበራት ከዚሁ ቡድን ጋር ነበር ከዳላስ ትሪኒቲ ጋር ያኔ ዳላስ ስሄድ እዛ ስቴዲየም ውስጥ ከአምስት ሰው አንበልጥም ነበር የነበርነው እሷን ለመደገፍ ዳላስ ግን ከአርባ ሃምሳ ሺህ በላይ ኢትዮጵያውያን የሚገኙበትን ዲሲ ተመልክቻታለሁ እንደ አጋጣሚም ደግሞ ያኔ ከትሪኒቲ ጋር ሲጫወቱ ነበር ከዳላስ ቡድን ጋር ዜሮ ለዜሮ የወጡበት ጨዋታ ነው ያ ሁሉ ኢትዮጵያ የሚኖርበት ዲሲ የነበር ነው። ከስምንት አስር ሰው አንበልጥም ነበር፣ ቤተሰቧን ጨምሮ ኤጀንቷ፣ ለዚህ ያበቃት መዝሙረ ዳዊትን ጨምሮ እኔ እኔም በሚዲያ ሴክሽን የነበርኩት ኢትዮጵያዊ። ለምንድን ነው ሰፖርት ማንደራረገው? እዚህ እኮ በትምህርት ቤት እንኳን ደረጃ የጎረቤታቸው ልጅ የትምህርት የጨዋታ ካለው ሰፖርት ለማድረግ ይሄዳሉ። ሎካል የአካባቢን ሰው ሰፖርት ማድረግ አለብኝ ብለው ካፍቴሪያም ከከፈተ ይሄዳሉ። ባርም ከከፈተ ይሄዳሉ። ጸጉር ቤትም ከከፈተ ሰፖርት ሌት ሰፖርት አር ሎካል ቢዝነስስ ብለው ይሄዳሉ። እቺ ልጅ እኮ ኤምብለም ናት፣ አርማ ናት፣ ባንዲራችን ናት። ሎዛ አበራ ኢትዮጵያዊ ከዱራሜ እዚህ እስክደርስ ያለፈችበት ሕይወት ቀላል አይደለም። የራሷ ጥረት ነው እዚህ ያደረሳት። ለብዙ ኢትዮጵያውያን ህፃናት ተምሳሌት መሆን የምትችል ናት። ሌጀንድ ናት። ኖት ኦንሊ በእግር ኳስ ብቻ ሳይሆን ከእግር ኳስን ባለፈ ተግቶ ጥረት አድርጎ ትልቅ ደረጃ መድረስ ይቻላል፣ በዓለም አቀፍ መድረክ የሚባለውን ያሳካች ልጅ ናት። እዚህ ናዮሜ ግርማ አለች አይደለ? እንግዲህ ከካሊፎርኒያ ትልቅ ተጫዋቹን አለች። አሁን ቼልሲ ፈርማለች የዩኤስ ብሔራዊ ቡድን ቶፕ ተጫዋች ናት። ኮኮብ ተጫዋች ናት። እዚህ ሁሉ ስፖርቲቭ ሲስተሙ ስላለን። ኢትዮጵያ ግን በዛ ከባድ ሁኔታ ውስጥ አልፋ በህይወት ሂደቷ የረዷት ሰዎች ይኖራሉ። ግን የራሷ ጥረት ነው እዚህ ያደረሳት ስለ ስለለፋች እድሉ እኮ ተገኝቶ ታለንቱ ከሌለ አይደረስም የትም። ያ ኦፖርቹኒቲውን የተጠቀመች ልጅ ናት የገባችበት ክለብ ሁሉ የተጫወተችባቸው ሐዋሳም ይሁን አዳማም ይሁን የትም ባንክም ይሁን፣ እዚህ እኮ የሆነ አንድ የቨርጂኒያ ቲም ላይ ነው ሞክራ ትንሽ ጊዜ የተጫወተችው። ያኔ ፕሮፌሽናል ሊጉም አልተቋቋምም ነበረ ስትመጣ፣ የዛሬ አንድ ዓመት በፊት ልክ ይሄ ሲቋቋም፣ ግን ኦፖርቹኒቲውን አገኘች። ሙከራ ጊዜ ተመረጠች፣ እስከ 2026 ፈርማለች። ግን በሄደችበት ሂደን ብንደግፋት እኮ ሞራል ይሆናታል፣ እሷም ፐርፎርም ታደርጋለች። ሌሎች ደግሞ ኢትዮጵያውያን እንዲመጡ ይደረጋል። አሁን ታንዛኒያ ሊግ አሉ ኢትዮጵያውያን ሁለት ልጆች መሰለ የእሷን ፈለግ የሚከተሉ ወንዶች ተጫዋቾችም ይፈራል። ሁል ጊዜ የኢትዮጵያ ብሔራዊ ቡድን በተጫወተ ቁጥር ሰው ሲናደድ ይገርመኛል። እኔም በፊት ተናልጅ ያለው እርግጥ አያናድድም። ተጫዋቾቹ የሚሰጡን የተለፋባቸውን ያህል ነው አለቅ ያልዘራነውን እንዴት እናጭዳለን? ከዛ በላይ ኤክሴፕሽናል ሆኖ ያለፉ ካሉ ጥሩ ነው። ደቡብ አፍሪካ ሊግ የተጫወተዋሉ እነ ፍቅሩ ጌታነ አቡበከር ምን ያህል ወደ ላይ ሂደውበታል? እዛች መድረሳቸውም ትልቅ ነገር ነው። ግን ክለቦቻችን ከግራስሩት ጀምሮ ለፍተው በ10 ዓመት በ15 ዓመት እቅድ ይህን እናደርሳለን ብለው ዴይሊ በኢንስቲቱሽናል ተቋማዊ ቅርጽ ባለው የክለብ አንድ ኢንስቲቱሽን አንድ ክለብ የሚቋቋምበትን ሲስተም ዘርግተው የሚሰሩ አሉ ብዬ አላምንም። ዜሮ። ለዛ ነው ውጤታችን የትም የማይደርሰው ብሔራዊ ቡድኑ እንዲህ ስለሆነ ነው። የእኛ ክለብ ጥሩ ነው ከተባለ ደግሞ በአፍሪካ እግር ኳስም በአገር ውስጥ እግር ኳስም ሰክሰስፉል ይሆን ይኮን ነበር። ግን ያ የለም። እቺ ልጅ ከዛ ውስጥ አምልጣ የወጣች እዚህ የደረሰች ልጅ ናት። ዊ ሀቭ ቱ ሰፖርተር። የሚገራርም ጎል ነው ያገባችው። ይሄ የመጀመሪያ ያሳያችው ቪዲዮ ቡድኗ ሁለት ለዜሮ የተመራ ነው። ቤንች ነበረች፣ ተቀይራ ነው የገባችው። ሁለት ጎል አስቆጠረች፣ የመጀመሪያውን ተስፋ የሚሰጠውን ሁለተኛውን፣ ሌላ ተጫዋች አስቆጠረች። እሱም በጣም ደስ የሚል ጎል ነው። ከዛ ኋላ ሶስተኛውን ባለቀ ሰዓት ማሸነፊያውን አስቆጠረች። ቡድናቸው እየታገለ ያለ ቡድን ነው፣ አዲስ ቡድን ስለሆነ ግን ይሄ ለእሷ ትልቅ ሞራል የሚሰጣ ዲሲፕሊኗ ለማወቅ ያላት ጥረት፣ ሌሎች እንዲሳካላቸው ያላት ህልም፣ ወደፊት በአሰልጣኝነት አገሯን ለመርዳት ያላት ፍላጎት በጣም ደስ ይላል። ኤክሳይትድ የምትሆን አይደለችም። በትንሹ አክብሮቷ ዲያስፖራ ናት። እዚህ ነው የምትኖሩ እና ዲሲ፣ እንኳን ይሄ ጨዋታ ላይ እንኳን ስንት ኢትዮጵያውያን ገብተዋል።

አርሰናል እንደውም ቢያስፈርማት ጥሩ ነው። ሰሞኑን ቻምፒየንስ ሊግ ላይ ያን ሁሉ ኳስ ሲባክን የአጥቂ ጥረት ነው እየተባለ ዓመት ሙሉ አርሰናል ዋንጫዎችን ያጣባቸውን ሰው ወደኋላም ሲመለስ በወቅቱም ስትራይከር ስለሌለው ይባላል። እንዲህ አይነት ጎል ፕሪሚየር ሊግ ላይ ነው የምናየው። ቢዩቲፉል ጎል በጣም የሚያምር ደስ የሚል እኔም በጣም አኩርተሽናል እንኳን ደስ አለሽ ሌሎም ስኬት ክብር ወደ አንቺ ይምጣ እንደ ልፋትሽ እንደ ጥረትሽ ለማለት እወዳለሁ ኢትዮጵያውያን የዲሲ ፓወር ጉግል ብታረጉ ዲሲ ፓወር ብላችሁ ዊመንስ ክለብ እስኬጁል ብታየው አለ የት የት እንደሚጫወቱ እነዛ ቦታዎች ያላችሁ ኢትዮጵያውያን ሂዳችሁ ተመልክቷት ዲሲ ዳላስ በጣም በእውነት ኢትዮጵያውያን እናሳዝናለን ኳስ ስለምትወዱ አይደለም የምትሄዳችሁ ራሱ ሰፖርት ማድረግ ያለባችሁ ኳሱን ሳትወዱ ራሱ ኢትዮጵያዊ ስለሆነች ዊ ሀቭ ቱ ሰፖርት ሄር። እኛን ነው ሪፕሬዘንት የምታደርገው፣ እኛን ነው የምትወክለው፣ ሀገሬን ነው የምትወክለው፣ ባንዲራችንን አረንጓዴ ቢጫ ቀዩን ነው የምትወክለው ብለን ማየት አለብን። እባካችሁ በጣም ደስ ብሎኛል። ከሰው ሌላ ማነኝ። በሌላ ዝግጅት ተመልሼ እመጣለሁ። ሌሎችን ዝግጅቶችንም ተመልከቷቸው። የትዝታ ዝግጅቶች አሉ። ሌላም ተጨማሪ ኮንተንቶች ይመጣሉ ዲያስፖራ ሚዲያ ኔትወርክ በተቻለ መጠን ዲያስፖራውን በብዙ መረጃዎች ለማጋራት ለማስተማር አዌርነስ ለመፍጠር ሞክራለን። የሚቀጥለው ሰኞ ማክሰኞ ከጠበቃ ጋር ከኢሚግሬሽን ጠበቃ ጋር ቃለ ምልልስ ይኖረኛል። እሱ ዝግጅት ይቀርብላቸዋል። በሰኞ ደግሞ እንደዚሁ አጠቃላይ በቢዝነስ ደረጃ በፋይናንሻል ቢዝነስ ደረጃ በዚህ በጡረታ ገንዘብ እና በተለያዩ ቶፒኮች ላይ ሪል ስቴትንም ሊሆን ይችላል። ኮሚኒቲው ምን ይጎለዋል፣ ምን ማድረግ አለበት የሚለውን አንድ እንግዳ ደግሞ ይዤ እቀርባለሁ። ዝግጅቶቻችንን ተከታተሉ። የእናንተው ሚዲያ ነው። እናንተ ሰፖርት ካደረጋችሁት ያድጋል። ስትመለከቱ ደግሞ እዩ ሁሉንም ፕሮግራሞች ሞር ቪው ሲያገኝ ሚዲያው ያድጋል። ሰብስክራይብ ደግሞ አድርጉ። ብዙ ጊዜ አልጨቃጨቅም በሱ ጉዳይ ላይ፣ ግን ማለት ያስፈልጋል ብዬ አምናለሁ። ረሳዋለሁ። ግን ያው ፕሮግራሙ ላይ ስለማተኩር አመሰግናለሁ። ደናውኑልኝ። መልካም ቅዳሜና እሁድ። ሌሎችም ዝግጅቶች ወደ እናንተ ይቀርባሉ። በድጋሚ ካሳሁን ይልማ ነኝ።